ሰላም ተመልካቾቻችን፣ እንደምንቆያችሁ የቅዳሜ ጠዋት ፋና ጣናችን ላይ የህያው ቃላት ሰዓት ላይ ነው የምንገኘው። ቆንጆ ቆይታ እናድርጋለን። እንደወትረ ሁሉ አንድ ሙዚቃ መርጠናል። የእዮ መኮንን ሮጣለው የተሰኘው ሙዚቃ የዛሬ መቆያችን ነው። የአልበሙ መጠሪያ ነው። ቆንጆ ሙዚቃ ነው። ቆንጆ ትንታኔ እናድርግበታለን ብለን ተስፋ እናድርጋለን። እንግዳ ጋብዣ አለው። እንግዳ የሸዊት አብርሃም የቲያትርና የፊልም ባለሙያ ነው። እንደዚሁ ሙዚቃ ግጥም ላይ በደንብ አለ። እንኳን ደና መጣ። እንኳን ደና ቆያችኝ። ሙዚቃው እንዴት አየው ከሚለው ጀምር እስቲ መልካም። ሙዚቃው ቆንጆ ሙዚቃ ነው። ሕይወት ላይ መኖርና ከሕይወት መኖርን ብቻም ሳይሆን ሕይወት ላይ ታሪክን ጽፎ ማለፍን የሚያስረዳ ሙዚቃ ነው ማለት ነው። የኔነቴን አሻራ በምድሪ ተዋሳውክል በእውቀቴ ሳልሰራ ለመኖር ሳልታገል በህይወት ስንኖር አንድ ነገር ጥለን ማለፍ እንዳለብን የሚመክር ወይም ደግሞ ራሱን እዛ ውስጥ አድርጎ በዛ ማሳየት የሚፈልግ ገጸባሪ እናያለን። ለሞት ሙት ሆኜለት መች እቀመጣለሁ እሮጣለሁ ነው ሀሳቡ። ይህ ሙዚቃውን ይገልጸዋል ብዬ ተስፋ አደርጋለሁና እስቲ ይህንን እንዴት አየኸው አንተ? መልካም እዚህ ሙዚቃ ላይ ምንድነው መሰለህ የሚያሳየው ሰው ሰው ሆኖ ይፈጠራል። የመጀመሪያው ነገር ከዛ ሰው ሆኖ ይፈጠርና በያለንበት፣ ለምሳሌ ገና ስትፈጠር ልጅ ነህ፣ ከልጅ ታድጋለህ፣ አድገህ ማህበረሰብ ላይ ትቀላቀላል። ከማህበረሰብ ተቋማቶች፣ የተለያዩ የሃይማኖት ተቋማት፣ የትምህርት ቤት ምናምን ብለ ከዛ የዛ ሁሉ ውጤቱነት ትመጣለህ አዛ ኤንዲንግ ወይም ደግሞ መጨረሻ ላይ የሚመጣው ነገር የሩጫ ውጤት ነው ማለት ነው። ስለዚህ እዚህ ሙዚቃ ላይ የመጨረሻው ያሟሟትህ ሂደት ላይ ነው። አሁን እዮብ መኮንን ይህን ሙዚቃ ሲገልጸው ለምሳሌ ሎሬት ጸጋዬ ገብረ መድኅን ብትወስደው ሎሬት ጸጋዬ ገብረ መድኅን አሁን ባለ እንትን በአለም ላይ የሉም አይደል? አልፈዋል። ግን ስማቸው ግን ህያው ሆኖ ነው የሚኖረው። እዮብንም ስንወስደው እሱም አሁን ህያው ሆኖ ነው ያለው። በቃ ሩጧል ሩጧል ሩጧል፣ ግን ስሙን ተክሎት ሂዷል። በቃ ስሙ ታሪክ አስቀምጦ ሄዷል ማለት ነው። ስለዚህ የሩጫ ሂደት ምንድን ነው? ሙቶ ለመቅረት አይደለም ነው። ሙቶ ለመቅረት ለመረሳት ከሆነማ ካሉን ከሞቱ ሁሉ ሰዎች ስንሄድ ብዙዎቹ ተረስተው ቀርተዋል። ከብዙዎቹ ግን ጥቂቶችን ነው እስካሁን እያነሳ የምንሄዱ። ስለዚህ እነዚያ ህያው ሆነው የሄዱበትን የሩጫቸው ውጤት የሚገልጸው ማለት ነው እዚህ ሙዚቃ ላይ የምናየ ለሞት ሆኝለት ለችግር ምቃለው ያ የሚሰራው ቁም ነገር ምን አይነት ሊሆን ይችላል? አሁን እዮብ ካነሳው ሀሳብ አንጻር ለምሳሌ አሁን ስምን ስትጽፍ በብዙ አይነት መንገዶች ልትጽፍ ትችላለ። በጥሩም ትጽፍ አለ በመጥፎም ትችላለ። ለምሳሌ ትምህርት ቤት ላይ ትገባና ትምህርት ቤት የሚማሩ ተማሪዎች ውስጥ ሁሉም ተማሪ ናቸው። በቃ ይሄ ሙሉ በሙሉ መጠሪያ ስማቸው ተማሪዎች ነው። ከተማሪዎች ውስጥ ግን ሰቃይ ብለህ የምትለያቸው ተማሪዎች አሉ። ከዛ ደግሞ ሰነፍ ብለህ የምትለዩ ተማሪ አለ። ስለዚህ ሁለቱም ስም ይተክላሉ። በስንፍናም ስም ይተክላሉ በጉብዝናውም ደግሞ ስም ይተክላሉ። የዮብ ሩጫ ግን ምንድነው? ይሄ የጉብዝናው ውጤትን ውጤት የማምጣት ሰው የመባል የመጠሪያ ስሙን የመግለጫ ሩጫ ነው ማለት ነው። እዛ ላይ የሚያሳየው ማለት ነው። ስለዚህ እዛ ላይ የሚጠሩት የሚባሉ አሁን ዮብን ብትወስደው ሩጦ ሩጦ አዘኢንድ የምንጠራው በሙዚቃው ንጉሳችን አድርገን የምናስቀምጠው ነው ልክ ላሉት ከሌሎች ከምንጠራቸው ሙዚቀኞች ውስጥ አንድ ጥራም ይባል ዮብ ተጠራ። እዚህ ደረጃ ላይ ለመድረስ ግዴታ እንደነሱ አሁን እንደጠራቸው ታላላቅ ሰዎች ታዋቂ ሰው መሆን ይጠበቃል። ታዋቂ የሆኑት ስለሰሩ ስለሮጡ ነውና፣ ለሀገር አንድ ነገር ለማበረከት፣ ለማህበረሰብ አንድ ነገር ለማበረከት ያው ለዚህ ይሄን ስታረግ ነው አይደል ስም የሚጻፈው። ያን ለማድረግ ምን አይነት ሰው መሆን ይጠበቅባል? እዛው ሙዚቃው ላይ ምን ይላል? ፍርሃቴን ገለልበልኝ ይላል አይደል? ይሄ ማለት ምን ማለት ነው? የመጀመሪያው ይሄንን ሰው ለመሆን ይሄንን ማለት በጀግንነት የሚባለው ቦታ ላይ ለመድረስ የመጀመሪያው የምታስወግደው ፍርሃት ነው። ያ አላደርግም ስሜት አልቆ ተጥሎ እሱ ያደርጋለው ስሜት ይደርሳለው አይነት ስሜት መኖር መቻል አለበት። ስለዚህ እነዛ ሰዎች ምን አይነት ሰዎች ሊሆኑ ይችላሉ? የመጀመሪያው ተስፋ ለመቁረጥ ነው። የትኛውም ህይወት ላይ ስትኖር ትግል አለ ስለዚህ ሙዚቃውም ላይ እኮ ይገልጻል የምታልፋቸው ውጣ ወረዶች ምናምን ምናምን አሉ እነዛ ሁሉ አልፋ አይደለም። አዘ ኢንድ ሜዳው ላይ ሲደረስ ነው እሱ ሰክሰስ ወይም ይሄ ስኬት የሚባለው ላይ ለመድረስ አይደል የምትሄደው ሰው ድካሞች አሉ። እነዛ ተስፋ የሚያስቆርጡ ነገሮች በሙሉ ጥላቸው ትሄድ ትሄድ ና የምትመጣበት መንገድ በሙሉ ግን የምን ውጤት ነው የፍርሃትን የመልቀቅ ውጤት ነው ማለት ነው። ስለዚህ ፍርሃት ከተለቀቀ የነዛ ሰዎች ውጤታማ የሆኑትን ሰዎች ታሪክ የማይደረስበት የትኛውም አይነት መንገድ አይኖርም። ምክንያቱም ሁሉም ሰው የሚደርስበት መንገድ ነው ነገር ግን ውስጣችን ላይ የሚያድረው ለምሳሌ ዛሬ ዛሬ ተኝተህበት የምትነሳው አሁን ዛሬ አልመህ የምትሄድበት ልብ አለ አለ ነገ ይሄን አደርጋለሁ ይሄ ልብ ሳይሞት ነው እስከ መጨረሻው ድረስ መድረስ መቻል ያለበት አላማ ፍጻሜ ድረስ ግን ልብህ በሆነ መንገድ እየተቀያየረ እየተቀያየረ እየተቀያየረ ዛሬ የመጣው ሀሳብ የሚቀይረው ነገ የሚቀይረው ከሆነ እዛኛው ቦታ ላይ አትደርስም ማለት ነው ስለዚህ ይህ የምትደርስበትን ግብ የሚረግጥ አይነት ሀሳብ ሊኖር ይገባል ነው። የመኖር ፈተና ምንም ቢያንገዳግድ አታታችን ቢሆን መውጣትና መውረድ፣ ነፍሴ ልታደጋት ህይወቴን ዘክሬ፣ ሞቴም ትንሣኤ ነው በህያው መኖሬ። ነፍሴ ልታደጋት ህይወቴን ዘክሬ፣ ሞቴም ትንሣኤ ነው በሕያው መኖሬ ይላል። ሞትም ትንሳኤ የሚሆንበት አንዱ አጋጣሚ ስምን በዚህ ዓለም ላይ በመልካም ጽፎ ማለፍ ነው ማለት ነው። ይህንን ሲለን ምን አይነት ስራዎች ያው በነገራችን ላይ እዚህኛው ግጥም ላይ በሁለት መንገድ አየዋለሁ። ለምሳሌ ነፍሴ ልታደጋት ሲል ሁለት አይነት መንገድ፣ አንደኛው ከወቀሳ መታደግ ነው። ሁለተኛው ሰው ሆነህ ስትኖር ስትኖር መጨረሻ ላይ የምትመጣው ወደ ሃይማኖት ካደ ምትመጣ ወደ ሃይማኖት ስትመጣ ያው መታደግ ነው። ነፍስን መታደግ ማለት የማግኛ እሱን የማግኛ መንገድ ነው ማለት ምን ማለት ነው? ወይም ንስሐ ላይ ነህ በቃ ያለ ኃጢያትን ምናምን አስወግደህበት መልካም በሚባሉ መንገድ ምታጠራበት ሂደት ነው አንደኛው። ሁለተኛው ግን ከወቀሳ ነው። አሁን የሆነ ታሪክ ላይ ሂደህ ሂደህ ሂደህ ሂደህ ያ ሁሉ ድካሞችን አልፈህ እኮ ወቀሳ ታሪኮችን ልታሳርፍ ትችላለህ። እነዛን ሁሉ ታሪኮች ሳይኖሩ ሞትህን መልካም ማድረግ ማለት ነው። ለምሳሌ ብዙ ጥሩ የሰራ ሰው አይተህ ከሆነ ቀባሪውም ብዙ የሚቀብረውም ሰው ብዙ ነው። ያ ማለት ህያው አድርጎ የሞተበት መንገድ ነው መልካም ስራው፣ ጥንካሬው ያሸነፈበት መንገድ ተሞክሮ የሆነበት መንገድን ስታየው ያን ሰው የሆነ መንገድ ስሎልን አልፏል ማለት ነው። ስለዚህ ልትቀብረው ሁሉ ትሄዳል፣ ልታዝንለት ትችላል። አንድ አዲብ ትዝማ ትባልበት ሶስት መንገዶች ብቻ ነው። ይረሱም ሰዎች አሉ። ትዛ ትባልም እንኳን ሞት ትባላል። ከዛ ደግሞ በመሞት የሚያዙ ምንድን ሰዎች ይኖራሉ ማለት ነው። ሶስቱን የሚገልጽ ሀሳብ ነው ብዬ ማለት ነው። ለመሞት አሉኝ እኔስ ላይቀር ማለፌ ነበርን አትርፌ ለመሞት አልኖርም ለመኖር ነው ሞቴ ይላል። ይህ ትልቅ ሀሳብ፣ ትልቅ ፍልስፍናም ነው። ተወለዱ፣ ሞቱ የሚባሉ ሰዎች አሉ። ምንም በሕይወታቸው ላይ ምንም አይነት አሻራ ያላሳረፉት ሰዎች ይኖራሉ። እና ለነዛ ሰዎች በደንብ ጥሩ መልእክት የሚሆን ሀሳብ ይመስለኛልና፣ ብዙ ጊዜ ኃላፊነትን ወይም ደግሞ ይህንን መልካም ነገር ማድረግን ሰዎች ከእውቅና ጋር ያያይዙታል ቅድም እንዳልነው በተሰጠን ኃላፊነት ወይም ደግሞ ባለንበት ቦታ ላይ ቤተሰብ አስተዳዳሪ ከሆን ቤተሰብን በማስተዳደር ስምን ጥሎ ማለፍ ይቻላል። እሱ እኮ መልካም አባት ነበር መባል ቀላል ነገር አይደለም። እሱ እሷ ጥሩ ሚስት ናት መባል ቀላል ነገር አይደለም። እንደ ማህበረሰብ ደግሞ እሷ ዘመድ ጠያቂ ናት፣ ጎረቤት ጠያቂ ናት፣ ለማህበረሰቡ ይህንን አድርጋለች፣ ይህንን አድርጓል መባልም ቀላል ነገር አይደለም እና ያንን ከማድረግ አንጻርስ ልናየው አንችልም? እንደ ምሳሌ እንውሰደው። አሁን ቅርብ ጊዜ ያለንበት የህዳሴው ግድብ አይደል ያለው። አሁን ይህንን ህዳሴ ግድብ ልክ ስታነሳው ብዙ ከፊት ለፊት ምናነሳቸው ምናወሳቸው ሰዎች አሉ። ግን ደግሞ እዛ ቦታው ላይ ሆኖ የሰሩትን ሰዎች ውሰዳቸው። ለምሳሌ በአናጺነት የሰሩት፣ በግንበኝነት የሰሩት እዛ ላይ በቀን ስራም የሰሩትን ሰዎች ውሰዳቸው። ህያው የሆነ ታሪክ ግን አስቀምጠዋል። በቃ እነዛን ሰዎች አሁን ስታነሳቸው የማይሞት ታሪክ አላቸው። ምናልባት እኛ ጋ በጣም ፌም ነው አለመምጣታችን ሊሆን ይችላል። ግን እዛ ላይ ያስቀመጠው ታሪክ አለ። እነዛን ሰዎች በሆነ አጋጣሚ እያመጣ ስታወራቸው ትልቅዬ በቃ ትልቅ የሚባል ታሪክ አስቀምጠው ሄደዋል። በቃ አረጋግጠውት እዛ ታሪክ ላይ የሆነ ነገር አስቀምጠው እየዳሰሱት ያን ህይወት የኖሩት ማለት ነው። ያ ማለት ህይወቱ ውስጥ ጀግና መሆን ወይም የሆኑ ፈተናዎችን አልፎ መምጣት ታዋቂነትን አይጠይቅም። ታዋቂ መሆን አይደለም ግዴታ እዛ ደረጃ ለመድረስ ታዋቂ ብለን የምናስብ ከሆነማ እናት አለች እናት በጀግንነት ብዙ ልጆችን አፍርታለች እኮ ግን፣ ከጀርባ ማንም እያወቃት አይደለም፣ ማንም ፊት ለፊት አምጥቷት አይደለም። ግን በመካከል ብዙ ያለፈቻቸው እንትኖች አሉ። ይህ የጀግንነት ውጤቶች ውስጥ ናቸው። ስለዚህ ጀግና ለመሆን የሆነ ህይወትና አልፈህ ለመምጣት ታሪክ ለመስራት ምንም ታዋቂነቱ ሳይሆን የሚያስፈልገው ከአንተ ውስጥ የሚፈበረኩ ማንነቶች ናቸው። ከአንተ ውስጥ የሚመጡ ነገ ላስቀምጣችሁ የምታልፋቸው የማንነት ሂደቶች ናቸው ማለት ነው። ፍርሃቱ እንዲለቀው ወይም ደግሞ ከዛ ስሜት መውጣት ይፈልጋል። ድሮን ወይም ደግሞ ነገ ብሎ ያሰበውን ዛሬ እንዲሆንለት ይፈልጋል። ያንን ማድረግ ሲፈልግ ደግሞ የሚሮጠው ከራሱ ጋር ብቻ እንዲሆን ይፈልጋልና ብዙ ሰዎች ሰዎችን ገብተው ሰዎችን ጥለው ማለፍ ይፈልጋሉ። ያንንም ጭምር ያነሳበት ስንኝ ነው። ምንድነው የሚሆነው መሰለ ብዙ ጊዜ ያው ሰዎች አይደለም ሰው ስንሆን ጥለም ማለፍ የብዙ ሰዎቻችን ሰው እኛ ባሕርይ ውጤታችን ነው እና እዚህ ሙዚቃ ላይ ከጥሎ ማለፍ ይልቅ አልፈህ ማንንም ሳትነካ በራስ መንገድ መሄድ ነው የሚለው እና አንድ እሱ ነው። ሁለተኛው የፍርሃቱ የተባለው ነው። ፍርሃት ቅድም እንዳልኩህ ፍርሃትን መጀመሪያ ስታስወግደው ነው የሆነ ቦታ ላይ ማረፍ የምትችለው፣ የሆነ ነገር አድርገዋለሁ ምናምን የምትልበት ቦታ ላይ መምጣት የምትችለው ፍርሃት የሚባለውን ነገር ማስወገድ ነው። ግን እነዚህ ሁሉ ስትሄድ ግን ምቀኛ አለመሆን፣ ሰዎችን አለመጣል፣ በሰዎች ላይ ባለመገድ ምናምን ምናምናምን ነው እዚህ ውስጥ የሚያስተምረው ማለት ነው። ያ ማለት ማናችንም ውጤት የምንፈልግ ከሆነ ሌሎች ይዘናቸው የምንሄደው ወይም ደግሞ እንዲከተሉ የምንፈልጋቸው ሰዎች ወይ ልንመራቸው ወይ ደግሞ እየተመራንላቸው ልንሄድ ወይም ደግሞ እኩል አብረ ልንጓዝ አይነት ነው መሆን መቻል ያለበት። ካልበዛ እነሱን ረግጠ በእነሱ እነሱን መሰላል አድርጎ መሄድ አይነት ከሆነ ነገ ምትመጣው ድሉ የአማት ድሉ አያረካው። ምንድን ነው ስትሞት፣ የሚጻፈው የሚጻፈው ታሪክ ላይ እንትና እኮ ጥሩ ነበረ፣ ግን በእንትና አለፈ መባሉ በራሱ ልክ አይሆንም። አሟሟት ላይ ልክ አይሆንም። ቅድም ያልኩ ሶስት አይነት ተረስተህ ከዛ በመጥፎ ታውሰ እንኳን ሞተ ተብለ፣ ከዛ ደግሞ መሞት የለበትም ብለው አዝነውልህ ነው። ስለዚህ እንኳን ሞተ የሚባሉ ታሪክ ላይ እንድታርፍ ነው የምትሆነ ማለት ነው። እንትና መጥፎ ነበር ከተባለ ለአንተ ብቻ ላይሆን ይችላል። ለሚያልፈው ታሪክ ሁሉ እያስቀመጥክለት ምትሄደ ነው። ከዛ እዛው ላይ መጡ ያው ይሄ ድል ባያረካ የሚለው ነው ድሉ። ያው ድል የሚያረከው የአንድነት ውጤት ሲኖረው ነው። አሁን አገራችን ላይ ብዙ የምናነሳቸው ትልልቅ ታሪኮች አሉ አይደል? ትልልቅ ሰዎች የምናነሳቸው አሉ፣ ትልልቅ ታሪኮች አሉ። ሁሉም አይታቸው ከሆነ አንድነት አለባቸው። አንዱ አንዱን ጥሎ ያለ ሄደበት፣ አንዱ አንዱን ጥሎ ያለ ሄደበት ታሪኮች ናቸው። አንዱ አንዱን ጥሎ የሄደበት ታሪክ ካለ ምን ይሆናል? ቅራኒ ያለበት ቅራኒው ደግሞ እየተላለፈ ይሄዳል ማለት ነው። ስለዚህ እዚያ ሙዚቃ ላይ በዛ ወይ ነው ነገሮቹ የተገለጹት ብዬ ነው የማስበው። በጣም ጥሩ ሸዊት፣ እጅግ በጣም ቆንጆ ሀሳብ ነው ያነሳ ነው፣ ስለ ዋጣ ሀሳብ ስለ ጊዜ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ቆንጆ ጊዜ ያሳለፍን የዛሬ የህያው ቃላት መቆያችን የእዮ መኮንን እሮጣለሁ የተሰኘው ሙዚቃ ነበር። እንዳተረፋችሁበት ተስፋ አድርጋለሁ። ሳምንት በሌላ ሙዚቃ ከሌላ እንግዳ ጋር እንገናኛለን። መልካም ጊዜ ሆነላችሁ።